ኢራን የሀይፋ ነዋሪዎች አካባቢያቸውን ለቆ እንድወጡ አስጠነቀቀች። ኢራን የእስራኤል ሀይፋ ከተማ በተወሰነው ክፍል ያሉ ነዋሪዎች ለህይወታቸው አደጋ ስለሚኖር አካባቢያቸውን ለቆ እንድወጡ ማስጠንቀቂያ አስተላለፈች። ሀይፋ ባለፈው ሳምንት በኢራን የሚሳይሎች ጥቃት ተፈጽሞበታል። የእስራኤል ጦር አብዛኞቹ ሚሳይሎች እንደከሸፉ ቢያስታውቅም አንዳንዶቹ ግን የተለያዩ ስፍራዎችን መምታታቸውን አምነዋል። ኢራን የእስራኤል ወታደራዊ ማዕከላትና የጦር ሰፈሮች ላይ ድሮኖች እንዲሁም ሚሳኤሎችን እያስወነጨፈች ትገኛለች። ከእስራኤል ጋር የጠበቀ ግንኙነት እንዳላቸው የምታመኑ የመረጃ መንታፊዎች ከኢራኑ የክሪፕቶ ድርጅት ዘጠና ሚሊዮን ዶላር ዘረፉ። ከእስራኤል ጋር የጠበቀ ግንኙነት አለው ተብሎ የምታመነው የመረጃ መንታፊዎች ቡድን ፕሬዳቶሪ ስፓሮ ከኢራኑ ትልቅ የክሪፕቶ ኩባንያ ኖቪቴክስ ዘጠና ሚሊዮን ዶላር ዘረፈ። ቡድኑ ገንዘቡን ከዘረፈ በኋላ መገኘት ወደማይቻልበት ስፍራ ልኮታል ተብሏል። መንታፊ ተሟጋች ነኝ የሚለው ቡድኑ ራንን ዕላማ ባደረገ መልኩ መረጃዎችን በመመንተፍ ይታወቃል። ቡድኑ ከአንድ ዓመት በላይ ከባድ የሳይበር ጥቃቶችን ባይፈጽምም እስራኤል በራን የጀመረችውን ጥቃት ጠብቆ ብቅ ብሏል። ከእስራኤል ጋር የጠበቀ ግንኙነት እንዳለው የምነገርለት ቡድኑ ማክሰኞ በኖቢ ቴክስ ላይ የፈጸመው የሳይበር ጥቃት አዲስ የምንተፋ ማይበል አካል ነው ብሏል። ኖቢቴክስ ሽብርተኝነትን በመደገፍና ማዕቀቦችን በመጣስ ቁልፍ የገዢው አካል መሳሪያ ነው ሲል ቡድኑ በቴሌግራምና ኤክስ ላይ ለጥፏል። በተጨማሪም በመንግስታዊው ባንክ ሴፋይ ላይ ምንተፋ መፈጸሙን ተናግሯል። ፕሪዳቶሪ ስፖራው በኢራን ላይ ለአመታት የሳይበር ጥቃት ሲፈጽም ቆይቷል። ከሶስት አመታት በፊት በኢራን የብረታ ብረት ስራዎች ላይ በፈጸመው የመረጃ ምንተፋ ከባድ የእሳት ቃጠሎ አስከትሎ የሰዎችን ህይወት አደጋ ላይ የከተተ ነው። አሜሪካ በእስራኤል የሚገኙ ዜጎቿን ለማስወጣት ዝግጅት እያደረገች ነው። የእስራኤልና ኢራን ግጭት ስድስተኛ ቀኑን መያዙን ተከትሎ ከእስራኤል መውጣት ለሚፈልጉ ዜጎች እቅድ መውጣቱን በእስራኤል የአሜሪካ አምባሳደር ማይክ ሀኪቤ ገልጸዋል። አምባሳደሩ በኤክስ ገጻቸው አስቸኳይ ማስታወቂያ በሚል ባጋሩት መልእክት በኢየሩሳሌም የሚገኘው የአሜሪካ ኤምባሲ ከሀገር የመውጣት በረራዎችን እንዲሁም የመርከብ ጉዞዎችን እያዘጋጀ ነው ብለዋል። የሀገር መውጣት ለሚፈልጉ እንዴት መመዝገብ እንደሚችሉ ና የተመዘገቡ መረጃዎች ይደርሳቸዋል ብለዋል የእስራኤል ጥቃት ሊጎዳው ያልቻለው የኢራኑ የኒውክሊር ማበልፀጊያ ፎርዶ ከሰሞኑ እስራኤል በኢራን ላይ ያካሄደችው ካለው ጥቃት ጋር ተያይዞ ስሙ እየተጠቀሰ ያለው የፎርዶ ኒውክሊር ማብሊያ ጣቢያ ነው ፎርዶ ኢራን ካሏት ሁለት ወሳኝ የኒውክለር ማብሊያ ጣቢያዎች መካከል አንዱ ሲሆን የእስራኤል መከላከያ ኃይል የአየር ጥቃት ቢያደርስበትም ጉዳት ሊደርስበት አልቻለም ፎርዶ ከቴራን በስተደቡብ በ200 ኪሎ ሜትር ርቀት ላይ ይገኛል። የተገነባው በተራራ ተከቦ ከመሬት በታች ከ80 እስከ 90 ሜትር ጥልቀት ላይ ሲሆን ለዚህም ዋነኛ ምክንያቱ ከደህንነትና ከጥበቃ ጋር የተያያዘ ነው። ራን ዩራኒየም 235 የተሰኘውን ለማግኘት ከምትጠቀምባቸው ቁልፍ የማበልጸጊያ ጣቢያዎች አንዱ ነው። የፎርዶን የኒውክለር ማብሊያን መድረስ የምችለው የአሜሪካው 140 ኪሎ ግራም ገደማ የሚመዝነው በንከር በስትር የተሰኘው ቦምብ እንደሆነ እየተነገረ ነው። ቦምቡ ከመሬት ስር ያሉ ስፍራዎችን እንዲሁም ከፍተኛ ጥበቃ የሚደረግላቸውን የተቀበሩ የጦር መሳሪያዎችን ለማውደም ታልሞ የተሰራ ነው። ቦምቡ ከመፈንዳቱ በፊት መሬት አለት ወይም ድንጋይ ሰንጥቆ በመግባት ሳይፈነዳ መቆየት ይችላል። ስድስት ሜትር እርዝማኔ እና አስራ አራት ሺህ ኪሎ ግራም ከመመዘሩ አንጻር የአሜሪካው ቢ ሁለት የተሰኘው መሳሪያ ነው ልሸክመው የምችለው። እስራኤል ፎርዶን ብቻዋን ማውደም እንደማትችል እየተገለጸ ነው። አሜሪካ ቤንከር ቤስትሮ የተሰኘው ቦምብ ለእስራኤል ለመስጠት ከልክላለች። ትራምፕ ራን ላይ ጥቃት መፈጸምን በተመለከተ ላድርገው ወይም ላላድርገው ይችላሉ አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አገራቸው በራን ጥቃት ተሳተፍ እንደሆነ ተጠይቆ ይህንን ማለት አልችልም፣ ላደርገው ወይም ላላደርገው እችላለሁ። ማድረግ የምፈልገውን ማንም አያውቅም። ነገር ግን ማለት የምችለው ኢራን ከፍተኛ ችግር ውስጥ ናትና መደራደር ትፈልጋለች የሚል በዛሬው እለት በዋይት ሀውስ ሲሆን ከኢራን ጋር በተያያዘ ለሚቀርብላቸው ጥያቄ ብዙ ምላሽ መስጠት አልፈለጉም ሆኖም በቅርብ ቀናት የተናገሩት አጽንኦት በመስጠት እስራኤል ጥቃት ከመፈጸሟ በፊት ኢራን ለመደራደር ፍቃደኛ መሆን ነበረባት የሚል ምላሽ ሰጥተዋል በአንዳንድ የኢራን ከተሞች የምግብና የነዳጅ እጥረት መከሰቱን ነዋሪዎች ተናገሩ ስድስተኛ ቀኑን ከያዘው የእስራኤል ጥቃት ጋር በተያያዘ በኢራን ውስጥ በሚገኙ ከተሞች የምግብና የሌሎች አቅርቦቶች እጥረቶች መከሰቱ ተዘግቧል ይህንን በተመለከተ የቢቢሲ ፐርሻ ሩሲያ ወይም ፋርስ ቋንቋ አገልግሎት ኢራናውያን በያሉበት አካባቢዎች ስላለው ሁኔታ የሚመለከቱትን እንዲያጋሩ በጠየቃቸው መሰረት የምግብ አቅርቦት እጥረት እንዳለ ተናግረዋል። ካራጅ የተባለው ከዋና ከተማው ቴህራን ወጣ ብላ በምትገኝ ከተማ የሚገኝ ግለሰብ እንዳለው ትናንት ማክሰኞ ፍራፍሬ ለመግዛት ወደ ገበያ ማይከለጄ መደርደሪያዎቹ ከሞላ ጎደል ባዶ ሆኖ ነው ያገኘሁት። ጨምሮም ከነዳጅ ከትራንስፖርት እና ከእስራኤል ጥቃቶች ጋር በተያያዘ በጣም አሳሳቢ ችግር ፈጥሮብናል። ሌላ የቴህራን ነዋሪ ደግሞ በአቅራቢያው ባለ መደብር ውስጥ በቂ ሸቀጦች አሉ፣ ከመደርደሪያዎች ላይ ሲያልቁም ወዲያው ይተካሉ። በአሁኑ ወቅት ሰዎች በአብዛኛው የሚሸምቱት የደረቁ ፍራፍሬዎችና ፓስታን ነው። ዳቦ ቤቶች በጣም ጭር ብለዋል። የነዳጅ ማደያዎች ግን በተሽከርካሪዎች እንደተጨናነቁ ናቸው ብለዋል። የገንዘብ መክፈያ የባንክ ካርዶች እየሰሩ ስላልሆነ ሰዎች ለክፍያ ጥሬ ገንዘብ እንዲይዙ እየተመከረ መሆናቸውንም ነዋሪዎች ገልጸዋል። ከቴህራን አቅራቢያ በምትገኘው ቃዝቪን በተባለች ከተማ ነዋሪ የሆነው ግለሰብ ደግሞ ከዚህ በፊት ብዙ ጊዜ ጭር ብሎ ይውሉ በነበሩት ዳቦ ቤቶች አካባቢ ረጃጅም ሰልፎች እየታዩ መሆኑን ተናግረዋል። በእስራኤል ውስጥ የሚካሄዱ እንቅስቃሴዎች ቀስ በቀስ እየተከፈቱ ነው። የመከላከያ ሚኒስትሩ የእስራኤል መከላከያ ሚኒስቴር ኢዝራኤል ካትስ ከኢራን ጋር በገቡት ግጭት ምክንያት ተዘግቶ ከነበሩ የሀገሪቱ ክፍሎች ውስጥ አብዛኞቹን መክፈት መቻሉን በመግለጽ ይህም በኢራን ላይ የድል ስለመቀዳጀታቸው የሚያበስር መልእክት ስሉ ጠርቶታል። መንግስታቸው የእስራኤልን ሕዝብ ከመጠበቅ በተጨማሪ ባለው የጸጥታ ሁኔታ ላይ በመመስረት ኢኮኖሚንና የተለያዩ ክልሎችን ቀስ በቀስ በመክፈት ሂደት ላይ ናቸው ብለዋል። ይህ መንግስት ከኢራን በኩል ያለው የጥቃት ስጋት ቀንሷል ብሎ እንደሚያምን ያሳያል። የመከላከያ ሚኒስቴሩ ጨምሮም ከኢራን ጋር የሚደረገው ጠንካራ ውጊያ እስራኤል ተጋርጦብኛል የምትላቸው ስጋቶችን እስኪወገዱ ድረስ እንደሚቀጥልም ተናግረዋል። በግጭቱ 224 ኢራናውያን ሲገደሉ ከእስራኤል በኩል ሀያ ተገድለዋል። ኢራን ባጸፋው ሚሳኤሎችን ወደ እስራኤል እያስወነጨፈች ትገኛለች። በስድስቱ ቀናት ግጭት አንኳር ጉዳዮች፣ አርብ። ሐሙስ ለአርብ አጥቢያ እስራኤል በኢራን የኒውክሌር ይዞታዎች እንዲሁም የመኖሪያ ስፍራዎች ላይ በፈጸመችው ጥቃት የኢራን የጦር አዛዦች ኒውክሊየር ሳይንቲስቶች እንዲሁም ሕጻናትን ጨምሮ ሰላማዊ ሰዎች ተገድለዋል። ኢራን ባጸፋው የእስራኤል ወታደራዊ ማዕከላትና የጦር ሰፈሮች ላይ ድሮኖች እንዲሁም ሚሳኤሎችን አስወንጭፋለች። ቅዳሜና እሁድ በሳምንቱ መጨረሻ አገራቱ የሚያደርጉት የአየርና የሚሳኤል ጥቃቶች የቀጠለ ሲሆን፣ በዚህም የነዳጅ መሰረተ ልማቶች ተመትተዋል። እስራኤል በኢራን ላይ በፈጸመችው ጥቃት እስከ ውድ ምሽት ድረስ 224 ሰዎች ሲገደሉ 1277 መጎዳታቸውን ኢራን አስታውቃለች። እስራኤል በበኩሏ በጥቃቶቹ 20 ሰዎች ተገድሎብኛል ብላለች። ሰኞ እስራኤል የሰሜናዊ ቴህራን ነዋሪዎች አካባቢያቸውን ለቀው እንዲወጡ አስጠንቅቃለች። በዚያ ዕለትም የአሜሪካ ፕሬዚዳንት ዶናልድ ትራምፕ 17 ሚሊዮን ህዝብ በሚኖርባት ቴህራን ነዋሪዎች በሙሉ ከተማዋን በአስቸኳይ ለቆ መውጣት አለባቸው ስሉ በማኅበራዊ ሚዲያ ገጻቸው ላይ አስጠንቅቀዋል። ማክሰኞ ዕለት ነዋሪዎች ከቴህራን ለመውጣት ሲሞክሩ በከተማዋ ዙሪያ የትራፊክ መጨናነቅ ታይቷል። ትራምፕ በተጨማሪ የኢራን ጠቅላይ መሪ አያቶላ አሊ ሐሜኒን ቀላል ዓላማ ነው አሁን አንገድለውም ስሉ ጽፈዋል። አጠቃላይ እንግዲህ የምስራቁ ዓለም ፖለቲካ ለዓለም ቁልፍ ሚና እንደሆነ ጭምርም ነው። የእርስ በርስ ውጊያ ደግሞ በተለይ የዓለም ሶስተኛ ዓለም ጦርነት መንስኤ የሚሆነውም የእስራኤል የመኖር ያለመኖር ጉዳይ ነው። የእስራኤል ህልውና የዓለም ህልውና እንደሆነ ጭምርም ነው። ሶስተኛ የዓለም ጦርነት ሊቀሰቅስ የሚችል ወደ አሳሳቢ ደረጃ እየሄደ ነው በማለትም አንዳንድ ምሁራኖች ሀሳባቸውን ቢገልጹም፣ ምክንያቱም ነገሮቹ ይስተካከላሉ፣ ይህ ሊቀረፍ የሚችል ነው፣ ጦርነቱን በቅርቡ ሊያበቃ ይችላል በማለትም በርካቶቹም ሀሳባቸውን የገለጹ ናቸው። ኢራን እንግዲህ የኒውክሌር ማበልፀጊያዋን መምታት የምችለው የአሜሪካ ሰራሽ ቦምብ እንደሆነ ጭምርም ነው የመረጃ ምንጮችም የገለጹ አሉት። አሜሪካ ደግሞ ለእስራኤል ለመስጠት ፍቃደኛ እንዳልሆነችም የወጡት መረጃዎች ያሳያሉ። አልፎም ደግሞ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ማህበራዊ ሚዲያ ላይ በመውጣትም ኢራን ላይ ቀጥታ ዛቻ እንደጀመሩ ጭምርም ነው የወጡት መረጃዎችም የሚያሳዩት። እስራኤል ላይ ያሉትንም የአሜሪካ ዜጎች ለቀው እንዲወጡ የአሜሪካ መንግስት ማሳሰቡም የወጡት መረጃዎች ያሳያሉ። የከፋ ጉዳት ከመከሰቱ በፊት በማለትም እንግዲህ ሁኔታዎቹ የጦር ቀጠና ሁለቱም ሀገራት እየሆኑ ነው። በዚሁም ደግሞ በዚህ ውጊያ በበላይነት ዋና ቦታዎችን ኦፕሬሽኖችን በመፈጸም የታወቀችው እስራኤል እንደሆነ ጭምርም ነው በጣም ከባባድ ኦፕሬሽኖችን እየፈጸመች እንደምትገኝ ጭምርም የአደባባይ መረጃዎችና እውነታዎች ናቸው። የኢራንና የእስራኤል ሰጣገባ የተጀመረው አዲስ መፈንቅለ መንግስት ከመጣ በኋላ በፊት እንደሆነ ጭምርም ነው። ከዛ በፊት ግን በጣም ለእስራኤል ሀገር ወይም እውቅና በመስጠት ሁለተኛው ሀገር ኢራን ነበረች። ጥሩ ግንኙነት ነበራቸው። አዲስ መፈንቅለ መንግስት ከተካሄደ በኋላ ነው የእስራኤልና የኢራን ፍጥጫ የተካረረው። በማለትም ነው ታሪኮችና እውነታዎች የሚያስረዱት። አጠቃላይ ያን በማስመልከትም ነው ለእናንተ ይዤላቸው መጣሁት። ይህ ሚኪ ወርልድ ኒውስ ነው። እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ ከሚኪ ወርልድ ኒውስ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ፣ ይህንን ቪዲዮ ላይክ፣ ሽር ና ኮመንት በማድረግም ላልሰሙት እንዳደረስ ያድርጉ። ለሰዓታት ያሉኝ መረጃዎች ይመስላሉ። በወቅታዊ ና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።